ያው የተዋወቅ ነው በፍቅር ጉዳይ ነው ምን በምንድን ነው የተዋወቃችሁት ቲክቶክ ፌስቡክ ምን ላይ በፍቅር ጉዳይ ፌስቡክ ላይ ያው ከተዋወቅን አመት ከምናምን አልፎናል በቪዲዮ አይቼው አላውቅም ልጁን በፎቶግራፍ ብቻ ነው የሚልክ ከመጀመሪያው ሲወራ ማለት ነው በፌስቡክ ማን ቀድሞ ፍሬንድ ሪኩዌስት ላከ አንቺ ወይስ እሱ እሱ እሱ

አው የምኖረው እኔ ሳውዲ ነኝ። በፌስቡክ ብቻ ነበር የምናወራ። የአሜሪካ ቁጥር ግን ሰጥቶ የነበረ። በፌስቡክ በመጻጻፍ ወይስ ቮይስ በመላላክ ወይስ በሜሴንጀር ልውል? የለም። ቮይስ ቮይስ፣ እና ቴክስት ብቻ። ኦኬ። እንዴ ፌስቡክ መሴንጀር እኮ መደዋወያ ያለው። ይቻላል፣ ግን ብዙ ጊዜ አይመቸኝም ቢዚ ነኝ ምናምን ስለሚል አያወራኝም። ኦኬ። ስለዚህ በጽሁፍና በቮይስ ነበር የምታወሩት? አው እንደዛ ነበረ። እዛ የሆነ ሰዓት ማዘሬታማ ምናምን ወደ ኢትዮጵያ ልሄድ ነው ሞተችብ ምናምን ብሎ ገባ። ወደ ኢትዮጵያ ገባ ዋሌ ማለት ነው። ከዛ በኋላ ያው የዛን ሰዓት ደግሞ ሀገራችን ግርግር ስለነበረኝ አማራ ክልል ነበርንና ፋኖች ምናምን ነበሩ። አካውንቲ የታገተብኝ አለ አካውንቲ የታገተብኝ በቃ ለጉቦ ከፍዬ የማስመልሰው ብር አበድሬ ምናምን ሲል ላኩለት እየተበደርኩኝ ማለት ነው እኔ አካውንቱ ኢትዮጵያ ከአሜሪካ ኢትዮጵያ እረፍት ገብቶ አካውንቱ ታገደበት። አዎ ታገተብኝ አለ። ለምን በምን ምክንያት ምን አድርጎ? ፋኖን ትረዳለህ ተብዬ ምናምን ብሎ ነው። እሺ። ከዛ በኋላ እኔም ያው በፍቅርም ጉዳይ ስለሆነም ያው የትዳር አጋሪ ይሆነኛል ምናም ብዬ አመኛው ስለነበረ እየተበደርኩ ላኩለት እስከ ስድስት መቶ ሺ ብር እስቲ ማይ ወላሂ ለአዜብ ማስረጃ ተቀርቦያለ። ታዲያ አለኝ ማስረጃ አለኝ የላኩበትም ሁሉም ነገር አለ ጣ ከዛ በኋላ ያው ላኩኝ። ግን ውሸቱን ነው አይደለም፣ ኢትዮጵያ የሚኖር ልጅ ነው ማለት አሜሪካን የሚኖር አይደለም። ሳጣራ መጨረሻ ላይ በአካውንት ምናምን ገብቼ በተላከበት በጓደኞቹ ነበር ሲያስገባ ነበረ፣ ብሩን ማለት ነው እኔ አካውንቴ ስለተዘጋ እያለ የሆነ ሰው አካውንት ነበር ይሰጠኛ ነበረ። ከዛ የእነሱን አካውንት ቁጥር ሰቶች። በዛ ቁጥር በምን ነበር የምትደዋወሉት? ኢሞ አይሰራም አይሰራም። ዝም ብሎ ቁጥሩን ብቻ ነው የሰጠኝ እንጂ አይሰራም። ቁጥሩን ብቻ ነው የሰጠኝ በምን ትደዋወላላችሁ ታዲያ? ያው አሜሪክ ኢትዮጵያ ከኢትዮጵያ ገባው ካላይ በኋላ በቀጥታ መስመር እንደዋወላለን። በኢትዮጵያ ቁጥር ማለት ነው። አሜሪካን ሀገር በሚኖር ሰዓት ብለሽ ባሰብ ሰዓት ምን ያህል ጊዜ ነው ያወራችሁት? ወደ ኢትዮጵያ ከመግባቱ በፊት በፌስቡክ ቢያንስ እስከ ስድስት ወር ምናምን አውርተናል። ቀደም አመት ስድስት ወር ሙሉ ያው በቴክስት ብቻ ታል ቶታል። ከተዋወቃችሁ ነው አመት? አዎ አመት አልፎታል። ይኸው ረመዳን አሁን ሳፊ ረመዳን፣ በቃ ብሩን ስበዘበዝበት የነበረ አሁን ረመዳን ላይ ነበር። እሺ በጣም ጥሩ። በፌስቡክ ተዋወቃችሁ አሜሪካን ነው የምኖረው አለሽ፣ ስድስት ወር ሙሉ ስትጻጻፉ፣ ቮይስ ስትላላቱ ቆይታችሁ ኢትዮጵያ እስከሚገባበት ድረስ እስከሚገባ ጊዜ ድረስ እንዴት አስችሏችሁ? ስልክ ተቀያይራችሁ ማውራት አልጀመራችሁም? በቦቲም በኢሞ በምንም ነገር እንዴት ማውራት አልጀመራችሁ? እንዴት በጽሁ- የለኝም ነው የሚል የለኝም ነው የለኝም ነው የሚል የለኝም ነው የሚለኝ አንጠቀምንሞባይል አፕሊኬሽን የለኝም። ቀጥታ ብቻ ነው ቀጥታ ደግሞ ቀጥታ ከዛ በተላክበት አካውንቶች ቸካርጌ ሳወጣ ቁጥራቸውን ሳናገራቸው ይሄ ልጅ ምናምን ምን አናውቀውማለኝ የላክልኝ ፎቶግራፍ ማለት ነው የላክልኝን ሳሳያቸው እናውቀውማለ መጀመሪያ ልስ ሲያስገባበት የነበረችው የሆነች ታሪኩ ምን ላይ ኢትዮጵያ ገባ ፋኖን ተረዳለተ አካውንት የታገደብኝና ብር አስፈልጎኛል ላኪልኝ አለች። ተበድረች ስድስት መቶ ሺ ላክሽለት። እሱ ጋር ነው ያቆምነው። ከላክሽለት ቀን ጀምሮ እያንዳንዷን ሰዓት የምታወሩት ነገር ንገሪ። ዲቴል ነው ማወቅ ምንፈልገው። በቃ ላይ ይከፈትልኝ ነው አሁን ትንሽ ነው የቀረ ሳምንት ሁለት ሳምንት ምናምን እያለ በቃ ቀኑ ሄደ። ምን በተስፋ ማለት ነው። እሺ። ከዛ በኋላ ምንም አማራጭ ስለሌለኝ ሰው ማጣራት ጀመርኩኝ፣ እኔ ማለት ነው። ምክንያቱም የልጁን በፌስቡክ ብቻ ነው መጀመሪያው። ማጣሪያ በምን መንገድ በፌስቡክ ነው የምታውቂው፣ ስለዚህ ሰውዬ ምንም ሌላ መረጃ የለሽም። ስለዚህ በምን መንገድ ማጣሪያዎችሽን ያደረግሽው እንዴት እንደሆነ ነገሪና አካውንት የገባበትን ብር አካውንታቸውን ቸጋርኬ ቁጥራቸውን አስወጣው ሲገባበት የነበረውን አካውንት። ከዛ በኋላ ሳናገራት፣ መጀመሪያ ላይ ግን ያለኝ ጎረቤቴ ናት ነው ያለኝ። አካውንት የሰጠኝን የሴቷም ማለት ነው ሀይርያ ሟምር ትባላለች። ከዛ ልጅቷን ሳናገራት ሳሙኤል ነው የሚባል ልጁ ሳሙኤል ብሎ ነው የጻፈልኝ ስሙን ማለት ነው ቀይሮ ነው። ግን ትክክለኛ ስሙ መሀመድ ነው። ከዛ ይህን ብር ሳስገባለት የነበረው በሳሙኤል ነው። ሳሙኤል ነው ሲቀበልሽ ነበር ምናምን ስላት፣ አደለም አለች ልጅቱ። እህቴ ውጭ ሀገር ናት፣ አውሮፓ ናት የምትኖር ምናምን አለመጀመሪያ ላይ ከዛ እህቴ ናት ልትልክልኝ የነበር ብሎ ነው የነገረኝ አለች ሲላክላት የነበረችው አካውንቷ ማለት ነው ጎረቤቱ ተብያዋል የተቀበለኝ ኦኬ አንቺ ከባንክ ያስገባሽበትን አካውንት ባለቤት ስልክ ቁጥር አወጣሽ እና ጎረቤት ናት ያለሽ ነው ስደዊ እውነትም ጎረቤት ናት አይደለችም ምኑና ጎረቤቱ አይደለችም እጨኛው እጮኛው ናት ሊያገባት የነበረች ልጅ ናት ፍቅረኛው ሆና ተገኘች ለእሷ ግን ያላት እህቴ ከውጭ ሀገር ላከችልኝ ነው ብሎ ነው በእሷ አካውንት እንዲገባ ተቀበላት። እንደዛ ነው ስድስት መቶ ሺ ነው ያስገባሽው? አረ የተወሰነ ወይ ሳምንት ሁለት ሳምንት እንደዛ በቃ እየቆየ አንድ ጊዜ አርባ ሰላሳ ጨምሪ ተብያለሁ። ሁሉም ደረሰኛለኝ። እስከ የስድስቱ ብዙ ነው ስንት ነው በቁጥር? አስር ደረሰኝ። አስር ቦታ ቆራርጠሽ? ኧረ ይበልጣል፣ አስራ አምስት ምናምን። ኦኬ ኦኬ፣ ወደ አስራ አምስት ደረሰኛለሽ። እነዛን ስደምራቸው ስድስት መቶ ሺ ይመጡልኛል። ትልቅልኛልሽ ደረሰኝ ልክልሻለሁ። እሺ ከዛ እጮኛው እህቱ እንደሆንሽ ነው እህቱ ገንዘብ ልትልክለት እንደሆነ ነው የነገረኝ አለችሽ። ከዛስ፣ አንቺ ምን አለሽ? ከዛ እንዴት እንደዚህ ሆና ምናምን ብዬ ስላት እሱ ነው በቃ ይሄ ሳሙኤል ነው የሚቀበልሽ ፎቶግራፍ ፎቶግራፍ፣ ላኩላት ይህን ነው የሚያስታውቀኝ እንጂ እኔ በቪዲዮ ማይቸው አላውቅም ምናምን ስላት አይደለም ይሄ ልጅ አይደለም የሚቀበልኝ አለች። ማን ነው ምናምን ስላት መሐመድ ነው የሚቀበል ብሮን አለች። በአካውንትም ሳስገባለት የነበረም ካሽም ሲወስድ የነበረ እሱ ነው ራሱ ነው አለችኝ። እሺ የሙሐመድን ፎቶ ላኪልኝ እስኪል የዋትያትም ነበር በሰዓቱ የለኝም አለች የለኝም አለችኝ። ከዛ በኋላ ግን የራሱንም አካውንት ሰጥቶኝ ስለነበረ ይህን ደግሞ ሙሐመድን ደግሞ ጓደኛ ነው ያለ እኔ ሳሚ ነኝ ጓደኛ ሙሐመድ ነው፣ በሱም አካውንት አስገቢልኝ እሷ አልመቻት እያለ ነው ምናምን ብሎ በሱ ነው ሳስገባም የነበረ በእሷና በሱ ኦኬ እሺ። ከዛ በኋላ ግን ቸክ ሳስደርገው ወይ ፎቶግራፉን አወጣሁት ከአካውንቱ ላይ ማለት ነው፣ ራሱ ማለት የመሐመድን ፎቶ። አወጣሻው? አወጣሁት። ከዛ በኋላ ስነግራት አዎ ምናምን አለች። እኔም እኮ መጀመሪያውም ልነግርሽ ብዬ ነበረ ግን አንቺ ልትሰሚኝ አልቻልሽ ምናምን አለች። አዎ እንዴት እንዴት ልነግርሽ ማለት በቃ እሱ ነው ሁለታችንም እየተጫወተብን እንደሚሆን ምናምን ብላ ለማሳመን ሞክራ ነበረ ግን እንዴት እንዴት ብሎ ሁለታችን ሊጫወትብን ነው ይችላል? ይሄ መሀመድ የሚባለው የእሱ ጓደኛ ሆኖ ነው፣ ጓደኛዬ ነው፣ የኔ ተላላኪ ነው እያለ ሚሳወራ ነበረ እንጂ አላመንኳትም። አዎ አላመንኳትም። መሀመድ እንደሆነ እና እሱ ስትልሽ ውሸትሽ ነው አልሻት? አላመንሻትም? አዎ ውሸት፣ አላመንኳትም ነበር የተጻጻፍ ነው ሁላ ስልክላት እናምን ተማመንም። ችግራችን ሁሉም ሴቶች የሚቀናብን የሚቀናብን ስለሚመስላል አንተማመ ከዛ የሆነ ቁጥር የሆነ ሰዓት ዋትሳፕ ላይ የጻፈልኝን ቀርጬ ስልክላት፣ እንዲህ ስሙን እስኪዬ ሙሐመድ እኮ ነው ምናምን የሚል አለችኝ። አይ ይሄ ሙሐመድ ቁጥር ነው ስላለኝ በዛ ሴብ ስላደረግኩ ነው ምናምን አልኳትኝ። ግን መጨረሻ ላይ በቃ እሱ ነው ተገኘ ማለት ነው። እሺ በቃ አሁን ማንነቱንም ነገርኩት ምናምንም እንደደረስኩበት እንዳወቅኩት አንተ አሜሪካ እንዳልሆንክ ኢትዮጵያ ላይ እንደምትኖር ሳሚ ሳትሆን መሐመድ እንደሆንክ ምናምን። ማን ነገረሻለኝ? ሄሪያ ነገረችኝ፣ የራስ ጓደኛ ፍርጣ ነገረችኝ ምናምን አልኩት። አሁን እውነቱን ሰውቅበት ልምልም አድርጎ ጠፋ። ቁጥሩንም ቀያየረ ምናምን የለም። አሁን ብዙ ሴቶችን ነው በቃ የሚያጫውት። ሲጀመር በዛ ጉዳይ ማለት ነው ቆይ ስትጠይቁ ምን አለበት? አይ አልሞከርኩም ማንነቱን ስነግረው በቃ ጠፋ። ብልኩለኩ አድርጎኝ ወጣ። ስደርስበት ማለት ነው። እንዳወቅሽ ስትነግሪው ፎቶውን ከባንክ አካውንቱ ላይ ከባንክ ቡኩ ላይ ፎቶውን አግኝተሽ ፎቶውን ስትልኪለት እና ሁሉን ነገር እንዳወቅሽ ስትነግሪው ብሎክ አድርጎች ጠፋ። አዎ ጠፋ፣ ብሎክ አድርጎ ጠፋ። በሕግ ልትታስጠይቂው ሞከርሽ? ያልሞከርኩም። ያው እኔ እዚህ ስደት ላይ ስለሆንኩ እንዴት ብዬ ሞከርልሽ እና ብዙ ሴቶችን እንደሚያጨረብር ልጁ ሲጀመር ማለት ነው ፎቶግራፉ ይውጣ፣ የእሱም የሚያጨረብርበት ልጅም ፎቶግራፍ ይውጣ። ምክንያቱም ብዙ ሴቶችን ነው በቃ እየጎዳለሁ እኔ ሜሴንጀር ላይ ብዙ ጓደኞች አውጥቻቸዋሉ አሉ ሼር ሼር አረኩላቸውና ፎቶግራፉን የሱን የሚያወራቸውን፣ ሳሚ የሚባል ልጅ ያወራቸዋል ምናምን ስለ ብዙ ጓደኞች ገቡልኝ፣ ወደ ሶስት ወደ አራት የሚጀነጅራቸው ማለት ነው እኔ ሳሚ ነኝ እያለ ይሄ የአውሮፓ ቁጥር አለኝ እያለ ውጭ ነው ምኖር እያለ በኢሞ ሌን ሲያወራበት የነበረውን ቁጥር ሁላ ለነሱ ሁላ ያወራበታል። እንዴ አሁን እኮ በምንም በኢሞ አናወራም። በምንድን ነው ኢሞ የምታወሩት? ኢትዮጵያ እያለ ነው አሜሪካ እያለ ኢትዮጵያ፣ ኢትዮጵያ አሁን ልሄድ ነው ተመልሸ ልሄድ ነው አለ የሆነ ሰዓት ማለት ነው። ከዛ አጀር ዛር ነው ምናምን የሆነ ቁጥር ላከልኝ። ግን በዛ ኮድም መስራት ይችላሉ። ኢትዮጵያ ላይ ሆኖ የውጭ ሀገርን ቁጥር እንትን እያሉ ኢሞል እየከፈቱ ውጭ ሀገር ነኝ እያሉ ሰውን ያታልላሉ። እሱ ትክክል ነሽ። ግን አሁን አንቺ ለእህቶችሽ ሌላ ሰው እንዳይበላ እኔ መጣሽ እንጂ 600 ሺህ ብርሽን ከመሐመድ እንድናስመልስልሽ አይደለም አይደል? ረቢ እንዴት ብሎ ይመለስልኝ? ብለሽ አንድ ተራ ቆሻሻ ጫት ቃሚና ሺሻ ጫጭ እንዴት ብሎ ይመለስልኝ? ብለሽ ብር ይበዛ። ሄድፎንሽን ለምን አትነቂውምና ድምፅሽን በጥራት እንድንሰማ አትፈቅጂልንም? አይ እንዲሰማ ብዬ እኮ ነው ያቀረብኩት። ቴሌፎኑ አይ ሄድፎኑ በጣም በወዳፍሽ እየጥቃ ምናምን እያለብን ነው ጆሯችን ላይ። እሺ ቆይ፣ እኔ ያልገባኝ ነገር አንድ ወንድ በፌስቡክ ተዋወቅኩኝ፣ የፈለገ ትዳር ቢጠማኝ፣ የፈለገ ለማግባት እንደው ጉጉት ቢገለኝ፣ ፌስቡክ ላይ ያወቅኩት ሰው በቪዲዮም አላቀው ሰው ስድስት መቶ ሺህ ብር፣ ከግማሽ ሚሊዮን ብር በላይ እልክለታለሁ። ኢዚት ኖርማል ኖርማል ነው በዚህ ዘመን ማለት? አረ፣ ከባድ ነው እምነት ነው እንግዲህ የምታደርጊ ያለሽ። አንዳንዴ አረ ስህተትሽን እስካላመንሽ ድረስ ነገም ለአንዱ ትልክ ያለሽ። እናቴ ከባድ ነው እምነት ነው ምናምን፣ ምን አይነት እምነት ስለሽ ምንየው ነው? በቃ እኔ እንደዚህ የሆንኩት ምንየው ነው? በቪዲዮ ላይ የሸጣማሪ እውነቱን መናገር ነው ያለብሽ። አሜሪካን እኖራለው ስላለሽ አግብቶ አሜሪካ ይወስደኛል ብለሽ ዋቅተሽ የቆጡን አወርድ ብለሽ የብብትሽን ጣልሽ። ይሄ ማለት ምንድን ነው? ሁሌ ነው የምናገረው ነው። የዚህ ቤት ሴቶች ክብር ይኑራችሁ። ፈጣሪ ያለው ቀን ታገባላችሁ። ባል በገንዘብ አይገዛም። ባል እንዲያገባችሁ፣ ወንድ ልጅ እንዲያገባችሁ ብላችሁ ብራችሁን አትስጡ። በተለይ ዲያስፖራ ሲባል ልባችሁ በጣም ይጓጓል። ኢትዮጵያ ውስጥም ጣፋጭ ኑሮ መኖር ይቻላል። በድህነትም ጣፋጭ ኑሮ መኖር ይቻላል። አሜሪካ ገነት አይደለችም። አረብ ሀገርም፣ ኢትዮጵያ ውስጥም፣ የትም ቦታ ይሁን የሚወድሽ የሚያከብርሽ ከሆነ ወንድ ልጅ ጥሩ ህይወት ያኖርሻል። ጥሩ ህይወት የሚኖረው በውድ ውድ እቃዎች አይደለም፣ በውድ ቤት አይደለም። በደሳሳ ጎጆ እንደ ንግስት ሊያንቀባረርሽ ይችላል። መንቀባረር በሀብት አይደለም። ካከበረሽ ፍቅር ከሰጠሽ ማለት ነው። ሽሮም እየበላችሁ ስቃችሁ በደስታ ታድራላችሁ። ገባሽ? ዋናው የሰው ልጅ ቤት ውስጥ ደስተኛ ይሁን፣ በቃ ይሳቅ። ቤት ውስጥ ደስተኛ ይሁን፣ ቤት ውስጥ ሲኖር ይሳቅ፣ ይደሰት። ያ ነው ትልቁ ነገር በህይወት እንጂ ትልቅ ቪላ ቤት እየኖርሽ የምትሰዳደብ የምትገለማመጪ፣ ጀርባ ተሰጣጠሽ የምትተኝ ከሆነ ይህ ህይወት ህይወት አይደለም። ለንብረት አትጓጉ፣ ለሀብት አትጓጉ፣ ለትዳርም አትጓጉ። እሱ ከጻፈው ይሆናል፣ ካልጻፈው የራሱ ጉዳይ። አለማግባት ሀጢያት አይደለም። ይሄ አሁን ለማግባት ያላችሁ ጉጉት ነው። ይቅርታ እህቴ፣ ለማግባት ያለሽ ጉጉት ነው። ስድስት ነው። ባታገቢስ ምንድን ነው? ሀጢያት ነው? አለማግባት ቆሞ መቅረት ሀጢያት ነው? ፈጣሪ ካለ ታገቢያለሽ፣ ካላለ ትዳር፣ ከፈጣሪ ነው። እና ሰዎች ለምን አላገባሽም ስል ፈጣሪ አልሰጠኝም። ሰው ዋት በያቸው። ማለት ሳታገቡ እድሜያችሁ ሲሄድ ለሰው ትጨነቃላችሁ። ፈጣሪ ከጻፈው አገባለው፣ ካላጻፈው አላገባም። ትዳር ከፈጣሪ ነው የሚሰጠው እንጂ ትዳር ብር ስለሰጠሁት የሚያገባኝ ጥንቅር ይበል። እነሱም ወንዶቹም አሁን ያውቃሉ። ምንድን ነው የሚያውቁት? ስስ ብልታችሁን ያውቃሉ። ምንድን ነው የሴቶች ስስ ብልት? ስስ ጎን፣ ትዳር በቃ አገባሻለው እያለ ያታልላል። ያም ይህም እየተነሳ አገባሻለው እያለ ያታልላል። በቃ ለትዳር ትጓጓለች። እድሜዋ ሳይሄድ ማግባት ትጓጓለች። ሴት ነች። ስለዚህ አገባሽ አለው ብዬ ቃል ከገባ ሁላት ምንም ነገር ታደርግልኛለች። ዴ ሳይገባስ ቢቀር አሜሪካ ገነት ነው። ትዳር ገነት ነው። ምንድነው ትዳር? ትዳር አግብቶ ስንት እያለቀሰ ማዲያት በማዲያት ሆኗ ምትኖር ሴት አለች። ህይወቷን ጠልታ ምትኖር ሰላም የማይሰጥ ባላግብ አግብታ ትዳር ስለተባለ ብቻ መጓጓት አሁን ያው ልሽ እኛ ሰውዬውን እንዳናገርልሽ እንዳናገር ልሽ እፈልጋለሁ? አትፈልጊ? ብሩ እንዲመለስ ልሽ ትፈልጊያለሽ? አትፈልጊ? ለምን አልፈልግም? ያው እኮ ነው። እኔ በሕግ መጠየቅ ከቻለ ቅልቦችን እጠራዋለሁ። አድራሻውን፣ ቁጥሩ ምኑን ታመጫለሽ። በሕግ እንዲጠየቅ ከሆነ በሕግ ሊጠየቅ ይችላል እንጂ ብሩ አይመለስም። እሱ ይታሰራል እንጂ ብሩ አይመለስም። ቅጣቱን ያገኘ ያው ልፋቴ ነው። አመት የለፈውበት ነው የተበደርኩ ነው። በነገራችን ላይ ሀዋላ እንደዚህ የሚልኩት እነሱ ማስቸግረኝ ወይ ሰው፣ እንደ አሁን እየከፈልኩ ነው ያለሁት ያልበለሁትን ብር ማለት ነው። በጣም ያምራል፣ ፎቶ ያምራል። ልኬልሻለሁ ዋትሳፕ ላይ ስተፍረን ላይ ለዚህ ቀር ይበለኝ። እንደዚህ አይነት ላይ ደግሞ ሴት እንትን የሚሉት እንደ ለፊታቸው የሆነ የሴት ፊት ይቀር ይበለኝ። እንደ ሴት ሙለጭ ጽማቸው ምናምን ያደረጉ ወንድ ሲም እንኳን የላቸውም። ወንዶ ነው ጽም የሌላቸው እንግዲህ። ያለ ማስረጃ የሰው ፎቶ ስለማናወጣ ቁጥሩን ላኪ አናገሬው። አዎ በልቻለሁ። ምንም ብዙ ቁጥር ነው የሚቀያየር። ሲጀምር ነው ቢጠነቀቅ፣ ፎቶ እናወጣለን አቡዬ ቁጥሩና አንብ ሰጥሽ የብዙ ቁጥር ነው ያለው። በየትኛው ወታገኝት ይችላልሽ? ካልሰጠሽኝ ለጉዳይ እውነትነት ማለት ነው ማረጋግጠው ሰው ካላናገርኩ እኔ ምን ማሰረጃ አለኝ? ደለም ሁለተኛውን አይደለም ወገን ማናገር አለብኝ። ውሸቷን ነው ጠይቃኝ፣ እንቢ ስላልኳት ስሜን ለማጥፋት ነው ቢለኝስ? ኦ ማይ ጋድ ሀቢባ፣ እንዴት እንዴት ኖ በቂ አይደለም። ይሄ እኔ ነኝ ገገማ ነኝ። እኔ ሁለተኛውን ወገን ካላናገርኩኝ ኮንፈርም አድርጌ እንትን አለልኝ። ስለማናግርሽ ነው፣ ሌባ ስለሆነ እንትናግ እሱ አንቺን አይመለከትም። ያናግረኛል አያናግረኝም ያንቺ ጉዳይ አይደለም። አሉ የሚባሉትን ቁጥሮቹን በሙሉ ስጭኝ። እሰጥሻለሁ ብሎ ይሰጥሻለሁ። አናገረኝ በኋላ ብቻ ነው ፎቶን የማወጣው ቪዲዮ የምሰራው ድምፅ መሆነው። ሁለተኛ ወገን ሳላናግር አንቺ ቮይስ ስላመጣሽልኝ ብቻ አንቺ ደረሰኝ ስላመጣሽልኝ ብቻ አመዛዝናለሁ ጭንቅላት አለኝ። አድርጌው ማለት ነው የተጻጻፍ ነው በጽሁፍ ራሱ ራሱ ይምላል እኮ ራሱ ገንዘቡን እንደተቀበለኝ እንደምመልስልሽ ምናምን ያወራበት ራሱ። ያን ማስረጃ ከምን አንጻር ያንን አውሩ። ያላቅማ ሊከፍልሽ ቃል ገብቶልሽ ቢሆንስ አንቺ እሱ ሌላ ሚስት ስላለው በቃ አልፈልግም ከአንቺ ጋር ስላለሽ እሱን ለመበቀል ቢሆንስ? እንዴ ሳታናግሪው ፎቶ አውጪ እያልሽኝ ነው? ምንም ሲጀመር ምንም ነገር የለም እኮ አንድ ተራይበር እንዳዳሪ ነው ሀቢባ። ምንም ነገር ምንም ለዛ ነው አንድ ተራይበር እንዳዳሪ ስለሆነ ነው 600 ሺህ ብር አውጥተሽ የሰጠሽው አይደለም። አሁን አሁን ያለበት ልጁ ያጭበረበረኝ ልጅ ፎቶግራፍ ዋናው ነው። በቃ እንትኑ እንደዛ ነው፣ ሴቶችን ያጭበረበረ ነው የሚኖር። ሀቢባ፣ እውነቱን ነው የምነግርሽ እኮ። ፈቲያ፣ አንቺ ስላልሽኝ ብቻ እሱን ሳላናገር ፎቶ እንድለጥፍልሽ ነው ወይ ምትፈልጊው? ይሄን ብቻ መልስ ስጪኝ። ለጠፍስ ምችግራሉ እባክሽ። እሱን እንጂ ናንቺ ለጥፊ። ህሊና የሚባል ነገር አለ። ሰውየው ጋር ሀቅ ይኑር አይኑር ሳልሰማ ሌላኛው ነው ግን አንቺን ብቻ ሰምቼ አልለጥፍም። ቁጥሩን ላኪልኝ ላናግረው። እኔ ትክክለኛውን የፎቶግራፍ እኮ አይደለም ሀቢባ። የትክክለኛው ፎቶግራፍ ታሳይሽ መቼ ማለት ነው? እኮ ተራ ነው። የማንንም ፎቶ ከመለጠፌ በፊት ሁለተኛውን አካል ማናገር አለብኝ እያልኩሽ ነው። ሁለተኛው አካል ያጭበረበረኝን ልጅ፣ ትክክለኛውን ልጅ ነው ያጭበረበረኝን ልጁን ዋናውን ፎቶግራፉን ባለቤት ሳይሆን የፎቶ ሁለቱንም ፎቶ ነው የምፈልገው። ልክ እንደ ማርቆስ እና እንደ ሆሳሚ ማርቆስ በሆሳሚ ፎቶ ሲሸቀል እንደነበረው ይሄኛው መሐመድ በሳሚ ፎቶ እየሸቀለ ነው። ስለዚህ የሳሚንም የመሐመድን ፎቶ ከነስልካቸው ትልኪና፣ ሁለቱንም አናግሬ ለሳሚን ፎቶን እንደምለጥፍ ነግሬ፣ ለመሐመድን ፎቶን እንደምለጥፍ ነግሬ፣ መጀመሪያ አናግሬው አሚ ሳሚን ሳሚን ማለት ነው። ሀቢባ ሳሚ ሳሚ የሚባለው እራሱ እኮ ነው። ሁለቱን ስም ያዘው መሐመድም ሳሚ እኮ አንድ ናቸው። አንድ ሰው እኮ ነው እና ታዲያ እሺ ሙሐመድ የሚጠቀመው ፎቶ የማንነት ባለቤቱን ሳላገኘው ዝም ብዬ ያለ ሰውየው ፍቃድ ፎቶን ልለጥፍ እንደዛ ነው እያልሽኛለሽ? እኔ እኮ እሱ እሱ እንዲመጣ እኮ ነው በእሱ ፎቶግራፍ እየተነገደበት እንደሆነ እንድነግረው እኮ ነው ልጁን የምፈልገው። በዚህ ልጅ ፎቶግራፍ እየተጨረበረበት ስለሆነ መንገድ አገኙ። ልጁን በራስሽ መንገድ አገኙ። ግን አንቺ ለምንድነው እውነት ከሆነ ስድስት መቶ ሺ ብር ከተበላሽ ላ ሀቢብ አይ፣ ረመዳን ነው እኔ በማስረጃ በመሀላ አላምንም። እኔ እሺ ደረሰኝ እኮ ትልኪልኛለሽ። ግን ልጁ እንዳላናግረው ለምፈራሽ? ለምን አላናግረው መሐመድ እንዳላናግረው ለምን ፈለግሽ? አይደለም አይደለም፣ ሀቢባ ቁጥር ስለሚቀይር በየትኛው ልታገኝ ትችያለሽ? እኔ ድምፁን ልላክልሽና ወይሱን ቁጥሮች ሁሉ ላክልሽ። እሺ፣ መጀመሪያ ወይሱን ላላክልሽ። የመሐመድን ፍቅረኛም ቁጥር ላክልኝ፣ በእሷ ቁጥር በኩል አገኘዋለሁ መሐመድን። እሽ እሽ፣ ግን መጀመሪያን የወትሳፕ ላይ ድምፁን ልላክልሽ፣ ምክንያቱም እኔ አይደለሁም ብሎ ሊሸውድሽ ይችላል እኮ። እሱንም ላክልኝ፣ ችግር የለውም። አንቺም ደግሞ በቪዲዮ ትወጫለሽ፣ ይወጣሉ

ወይ ሴቶች ለትዳር ካላችሁ ጉጉት የተነሳ ልክ እንደ ማርቆስ እኮ ሻሻ የሰራት እኔ ልቤን ፋቀችኝ። ሀቡ ይኸው ላኩልሽ፣ ይኸው ልሽ፣ አጭበርባሪው ከታች ያለው ነው። አሁን የላኩልሽ ማርቆስ የሚጠቀመውንም ፎቶ ላክሽልኝ፣ የሚያጭበረብረውንም ላክሽልኝ። እና በጣም የገረመኝ ነገር ሴቶች ለትዳር ያላቸውን ጉጉት ወንዶች ስለሚያውቁ ያንን ስስ ጎናቸውን ነው እየተጠቀሙ ያሉት። አንድ ሁለተኛ ነገር ደግሞ ስናድግ አስተዳደጋችን ቤተሰቦቻችን ያላገባች ሴት እንደ እንደ እንዳልተወደደች እንዳልተመረጠች፣ እንደተረገመች፣ እንደ ድለቢስ አለማግባቷን አርገው እንድናስብ አረብና አበሻ ጋ ነው ይሄ ባህል ያለው። ነጭ ጋ የለም። ሳያገቡ ቆመው ቢቀሩ ሳያገቡ አምስት ዓመት ቢኖሩ ግድ የላቸውም። ደስ ያር ሀፒ። ይማራሉ፣ ይሰራሉ፣ ኢንጆ እያደርጋሉ፣ ዞረው ዓለምን ያያሉ፣ ይደሰታሉ፣ ላይፋቸውን ይኖራሉ። አበሻና አረብ ግን አረቦች ጋር በጣም ነውር ነው ያላገባች ሴት በጣም እንደ ነውር ነው የሚታየው። የሆነ ሴት ልጅ ሳታገባ እድሜዋ ካለፈ አረቦች ጋር ከቤተሰቦቿ ጀምሮ፣ ከዘመዶቿ ጀምሮ፣ ከሴት ጓደኞቿ ጀምሮ ሁሉም ያንጓጥጣታል። ላይ አንቺ ወንዶች አይፈልጉሽም፣ አንቺ ሽማግሌ ያልተላከልሽም፣ አንቺ አልተፈለግሽም፣ አልተጠየቅሽም፣ አሽሙር ምን። ሀበሻ ጋርም እንደዚሁ፣ አበሻና አረብ አንድ አይነት በቃ ሴት ልጅ ካላገባች አልተፈለግም ወንድ አይፈልጋትም። በወንድ አለመፈለጓ እንደ ነውር ራሱ አለማግባት ፈልጋ ራሱ በቃ መማር፣ መስራት፣ መኖር ነው የምፈልገው በቃ ኢንጆይ ማድረግ ነው የምፈልገው ብትል ራሱ በቃ እቺ ቆማ የቀረች እቺ እንደዚህ እቺ እንደዚህ ይሄ ነገር ይሄ ማይንዳችን። እንደዛ አድርገው አሳድገውን ነው ትዳርን እንደዚህ እንድንጓጓ አድርገው ዛሬ ላይ የአጭበርባሪ ወንዶች መጫወቻ ያደረጉን ከልጅነታችን ትኩረት ማድረግ ያለብን ትምህርታችን ላይ ማደጋችን ላይ ደስታችን ላይ ጤናችን ላይ እንደሆነ አድርገው ቤተሰቦቻችን ቢያሳድጉት ዛሬ በትዳር ጉጉት ይሄ ሁሉ ሴቶች ብር አይበሉም ነበር። በወንዶች ሴት ልጅ ማግባት ነው የምትፈልገው፣ ስለዚህ አገባሽ አለው ብዬ የቦጦ ቦጣት አለው ብሯል። በጣም ያሳዝናል። አንድ አማራ ቴንኪው ማሬ ላከችልሽ ቁጥሩን ስትልክልሽ ላኪልኝ፣ ነፂ ኮምቢያላት ኔትወርክ፣ በቃ ስትገቢ ላኪልኝ። አላከች ሀቡ፣ አላከችም። እኔ አድርሻታለሁ። በቃ እውነተኛነት ካላት ቁጥሩን ታምጣ፣ ትክክለኛ ኢንፎርሜሽን ትስጥ እንጂ ዝም ብሎ አይፖሰትም እንዴ! ናግሬ አታውቅም ማለት ነው። የኔን ቤት ግን ግን በጣም እንትን ስላለች ነው። ዳንቺ ዋይ፣ እንኳን አመጣሻት፣ እንኳን ተነፈሰች፣ እንኳን ሰማናት። በቂ ማስረጃዎች ካቀረበች የልጁን ስልክ ቁጥር ከላከች ልጁን አናግሬ አመጣዋለሁ። እዚህ ጋር አምኖ አልመጣም ካለ ፎቶ ይለጠፍለታል፣ ምንም ችግር የለም።